እንዲህ ነው። በርግጥም እንዲህ ነው። ቀዝቅዞ ባያውቅም በረዳ ለሲባል ድንገት የሚፈላ ሰከና ለሲባል ድንገት የሚንተከተክ በከርሰ ምድሩ ነዳጅ ይፍለቀለቃል። ይሁንናም በገጸ ምድሩ ግጭትና ጦርነት ይንተከተካል። መካከለኛው ምስራቅ ከባቤል መንደብ እስከ ስዊዝ ቦይ ካናልና ዙሪያ ገባው አንደኛው ሰፈር ሲረበሽ በፍጥነት ሌላኛውም ይታወካል። ይሁንናም ሰሞኑን ከሰማናቸው ተስፋን አብሳሪ ዜናዎች መካከል ሶሪያን የተመለከተው ይገኝበታል። የሰላምና የጤና ምኞታችን በያላችሁበት ይድረስ አድማጮች። ላለፉት አሥራ ሦስት ዓመታት በርስ በርስ ጦርነት መከራ ስታርስ አበሳ ስታጭድ የኖረችው ሶርያም በዓለም የጥንታዊ ስልጣኔ የታሪክና የባህል መሰብ ወርቅ የነበረችው ሶርያም ከዓለም ከተሞች ሁሉ ቀድማ የተከተመችው የብዙ ሺህ ዘመናት ባለታሪኳም ዋና ከተማዋ ደማስቆም ታሪኳ ባህሏም በዘመናት እየዳበረ የመጣው ስልጣኔዋም ከግጭትና ጦርነት አዙሪት ሳያስ ጥላት መቅረቱ የሚያንገበግብ ቁጭት ፈጥሮ ቆይቷል። አሁን ደግሞ በ13ኛ ዓመቱ ጋብ ረገብ ሰከን ብሏል። በንግድ በኢኮኖሚና በሌሎች የማዕቀብ ጫናዎች ወገባቸው የጎበጠው አቅማቸው ተሟጠው ጉልበታቸው ይብረከረከ የያዘው ብርቱዎቹ ታታሪዎቹ ሶርያውያን ካለፉት ጥቂት ወራት ወዲህ አዲስ ተስፋን ሳይጎናጸፉ አልቀረም። በተለይም ምዕራባውያኑ ሐያላን ሀገራት ለዓመታት በዚያች አገር ላይ የጫኑትን የማዕቀብ ሸክም ከጫንቃቸው ላይ ሊያነሱላቸው መሆኑን ባለፈው ሳምንት በሰሙ ጊዜ ገና ተግባራዊ እንኳ ሳይሆን በደስታ የየከተሞቻቸውን አደባባዮች አጥለቅልቀው ታይተዋል። ይህ ሳምንታዊ ዳሰሳ ነው። መካከለኛው ምስራቅ ሰሞኑን ሶርያ ላይ ብቅ ብቅ ባለው የተስፋ ቡቃያ ብቻ ግን የሚገለጥ አልሆነም። በእስራኤል ሐማስ ጦርነት በታሪክ አስከፊውን ጊዜ እያሳለፈ ያለው ጋዛ ሰርጥ ቁምስቅላቸውን እያዩ ባሉት ፍልስጤማውያን፣ ከሁለተኛው ዓለም ጦርነት በኋላም እንደገና ደግሞ ከሺህ ዘጠኝ መቶ ስልሳ ሰባቱ ጦርነት ወዲህ በከፍተኛ የሕልውና ስጋት ውስጥ በወደቁት እስራኤላውያን ሁኔታም ጭምር በአሳዛኝ ሁኔታው የሚገለጥ ሆኗል። የዛሬው የዳሰሳ የትኩረት ነጥባችንም ይኸው የአፍሪካ ቀንድ የቅርብ ጎረቤት የሆነው የመካከለኛው ምስራቅ ከባቢ ሰሞንኛ ይዞታ ነው። አዘጋጅና አቅራቢ ተስፋዬ አለነም። በኢትዮጵያና በመላ ዓለም ይህ ፋና ሚዲያ ኮርፖሬሽን ነው። የተከበራችሁ አድማጮቻችን በዚህ ዳሰሳ የምንጠቀማቸው ዓመተ ምሕረቶች ሁሉ እንደ አውሮፓውያን አቆጣጠር ናቸው። በሶርያ ምድር ያላሳድ ቤተሰብ አገዛዝ ለ53 ዓመታት ያህል ቆይቷል። አባት፣ ቀጥሎም ልጅየው ከግማሽ ክፍለ ዘመን በላይ ተተካክተው ገዝተዋታል። ከአባትና ልጅ አገዛዝ ጥቂት ልፍ ብለን የሶርያን ያለፈውን ግማሽ ክፍለ ዘመን ሁኔታም ከወደ መሰረቱ እንጀምረው። የአረብ ሶሻሊስት ባዝ ፓርቲ መመስረት ነበር፣ አባትየው ሐፌዝ አልአሳድ ይበልጥ ወደ ፖለቲካው እንዲሳቡ ያደረገው። በእርግጥ የአረብ ሶሻል ባዝ ፓርቲ በተመሰረተበት በ1947 ሐፌዝ አልአሳድ የ17 ዓመት አፍላ ጉብል ነበሩ። የፓርቲው ዋነኛ ማጠንጠኛ ባዚዝም ነው። የዚህ ፖለቲካዊ ፍልስፍና ዋነኛ ይዘቶች ደግሞ አረባዊ አንድነት፣ አረብ ካልሆኑት ኃይሎች ራስን ማላቀቅና ነጻነትን ማረጋገጥና መሰረታዊ የሆኑትን ሶሻሊስታዊ መርሆዎችን መከተል ላይ የተመሠረቱ ናቸው። ሐፌዝ አል አሳድ ከዓመታት በኋላ ወደዚህ ፓርቲ ተቀላቀሉ። እርሳቸው አባል የሆኑበት ፓርቲ በ1963 የሶርያን ሥልጣን በመፈንቅለ መንግሥት ተቆጣጠረ። ያኔ ሐፌዝ አልአሳድም በኩዴታው ተሳታፊ ነበሩ። ከስምንት ዓመታት በኋላ ታዲያም በ1970 ራሳቸው ሐፌዝ አልአሳድ በተለማመዱት መሠረት ሁለተኛውን ኩዴታ በማካሄድ ሥልጣኑን ያዙ። በዓመቱ 1971 ደግሞ ፍጹማዊ ሥልጣን የሚያጎናጽፋቸውን ተግባራት ከውነው በሶርያ ምድር አስፈሪውን አገዛዝ ጀመሩ። ለ29 ዓመታትም በፈርጣማ የብረት ክንድ ሶርያውያንን ደቁሰው ገዙ። ከስልጣን ዞር ያሉት በተፈጥሯዊ ሞት ሆነ። የሶርያውያን መከራ ግን ከሐፌዝ አልአሳድ ህልፈት ጋር አብሮ ሊያልፍላቸው አልቻለም። የሶርያውያን መከራ ግን ከሐፌዝ አልአሳድ ህልፈት ጋር አብሮ ሊያልፍላቸው አልቻለም። ልጅየው በሽር አልአሳድ ቀድሞም በአባታቸው ህመም ወቅት የውስጥ ዝግጅት ሲያደርጉ ቆይተው ከአባታቸው ህልፈት በኋላ ፋታ ሳይሰጡ ወንበሩ ላይ ጉባሉበት። ለ24 ዓመታትም በሥልጣን ቆዩም። ልጅየው በሽር አልአሳድ ሥልጣን በያዙ በ11ኛው ዓመት የአረብ አብዮት ከሰሜናዊ አፍሪካ ቱኒዚያ ተነስተውም ልክ እንደ ፈጣን አውሎ ንፋስ ሊቢያና ግብፅ እንዳጭቶ የመንን አንኰታኩቶ ሶርያ ደረሰም። የሶርያው አብዮት የቱኒዚያውን መሪ ቤን አሊን ከሀገር እንዳሰደደው፣ የግብፁን አምባገነን ሆስኒ ሙባረክን ለቁ ምስር እንደዳረገው፣ የሊቢያን መሪ ሙአመር አልቃዛፊን ከተደበቁበት ቱቦ ስር ተጐትተው ወጥተው እንዲገደሉ እንዳደረገው፣ ለሰላሳ ሦስት ዓመታት በሥልጣን የቆዩት የየመኑ ፕሬዝዳንት አሊ አብዱላህ ሳሌህ በመኪና ወደ ሳዑድ አረቢያ በመኮብለል ላይ ሳሉ ማሪብ በተባለ ቦታ በተፈጸመባቸው ጥቃት እንደተገደሉት፣ በሶሪያ ግን የአረቡ አብዮት በፍጥነት ሳይሳካ ቀረም። አገሪቱ የእርስ በርስ ጦርነት ውስጥ ተዘፍቃም ለዐሥራ ሦስት ዓመታት ቆየች። የሶርያውያን መከራ ረዘመም። ይሁንናም ባለፈው ታህሳስ በዚያች አገር ለመቁጠር ከሚያዳግቱት ታጣቂ ቡድኖች መካከል በአሜሪካም በቱርክና ሳውዲም በመሰሉ ሀገራት ይደገፋል የተባለው ቡድን ስልጣኑን ያዘም። ባሽራላ ሳድም ከአምባ ገነናዊ አገዛዛቸው በተጨማሪ ሙልጭ አርገው የዘረፏቸውን ሶርያውያን እንትተው ኮበለሉ። የእንግሊዙን የውጭ የስለላ ድርጅት ኤምአይ ሲክስን ጠቅሶ በአንድ ወቅት የሳውዲው ጋዜጣ ኢሌቭ እንደዘገበው ባሽራ አልአሳድ በአይነትና በጥሬ ገንዘብ ብቻ እንኳም አላቸው የሚባለው የሀብት መጠን ሲሰማ ጆሮን ጭው ማድረጉ አይቀርም። 200 ቶን ወርቅ፣ 16 ቢሊዮን ዶላርና አምስት ቢሊዮን ዩሮም በሶሪያም ያ የመከራ ዘመን ተቋጭቶ ታታሪዎቹ ሶርያውያን በመጠኑ እፎይ ካሉ ታዲያም ገና ወራት መቆጠራቸው ነው። በአህመድ አልሻራ ፕሬዝዳንትነት የሚመራው አዲሱ የሶርያ መንግሥት በቀጠናው የመካከለኛው ምስራቅ ሀገራትም ሆነ በምዕራባውያን እንደ ተርኪ የባሉ ጎረቤት ሀገራትም ይሁን በእስራኤል በጥርጣሬ መታየትን አልፈለገም። ሁኔታዎችን ለዘብ አድርጎ በመያዝ ስኬታማ መሆን ጀምሯል። በዚህም ምክንያት አሜሪካና አውሮፓ ሕብረት በዛች ሀገር ላይ ለዓመታት ጥለውት የቆዩትን ማዕቀብ ሊያነሱ ሽር ጉድ ማለት ጀምረዋል። ይህ በመካከለኛው ምስራቅ ከሰማናቸው ተስፋ ሰጪ ምልክቶች አንዱ ነው። በተለይም በሶርያ በአዲስ መልክ የተዋቀረው የደህንነት ተቋም ለእስራኤል የዓመታት ጥያቄ በከፊልም ቢሆን አዎንታዊ ምላሽ መስጠቱ የአሕመድ አልሻራ መንግሥት ምን ያህል በርጋታና በጥንቃቄ ነገሮችን እንደያዘናም በተቆጠበው ሁኔታ እየተራመደ እንደሆነ አመላካች ነው ማለት ይቻላል። የሶርያ የደህንነት ተቋም በእንግሊዝኛው አህጽሮት ጂአይዲ ለእስራኤሉ ሞሳድ የዓመታት ጥያቄ በዚህ ሳምንት በከፊልም ቢሆን ምላሽ ሰጥቷል። የሞሳድናም የጂአይዲ የሰሞኑ ተግባር ከግማሽ ክፍለ ዘመን በፊት የተከሰተውን ዕውቁን የሞሳድ ሰላይ ኤሊ ኮህንን ያስታወሰንም ሆኗል። ከስልሳ አመታት ዓመታት በፊት ወደ ሶሪያ ሰርጎ ገብቶ የናጠጠ ባለሀብት መስሎና ሆኖ የሀገሪቱን ባለሥልጣናት ተጠግቷቸው የነበረው የሞሳዱ ሰላይ ኤሊ ኮህን፣ ይህን ሰው በጊዜው የነበሩት የሶሪያ ባለሥልጣናት የሀገሪቱን መሪ ጨምሮ ከፍተኛ አድናቆት የቸሩት ዜጋቸው አድርገው ነበር የቆጠሩት። እናም የሶሪያ መከላከያ ሚኒስትር አማካሪና ሌሎች ሥልጣኖችንም እስከመያዝ ደረሰም። በ1965 ግን ወደ እስራኤል በምስጢር የሬዲዮ መልእክት እያስተላለፈ እያለ ተያዘ። ወታደራዊ ችሎት ቀርቦም በሞት ተቀጣም። እስራኤል ደግሞ የስለላ ሙያው ቁንጮና ብሔራዊ ጀግናዬ ብላ ሐውልት አቆመችለት። በኢትዮጵያ ደራሲና ተርጓሚ ማሞ ውድነህ የእኛ ሰው በደማስቆ በሚል የተረጎሙት መጽሐፍ አስደማሚውንና ትንፋሽ የሚያሳጥረውን የኤሊ ኮሆንን እውነተኛ የስለላ ተግባር አስነብበውናል። የእስራኤል የደህንነት ተቋም ከአዲሱ የሶርያ መንግሥታቸው ጋር ባደረገው ስምምነት መሠረት ታዲያም ያ የሞሳዱ ሰላይ በሶርያ ደማስቆ በኖረባቸው ዓመታት ይገለገልባቸው የነበሩ ቁሳቁሶች የግል አልባሳቱም ለሞሳድ ያስተላለፋቸው የድምፅና የጽሑፍ መልእክቶቹም ከባለቤቱ ናዲያ ኮህን ጋር የተጻጻፈቻቸው የፍቅርና የሌሎች ጉዳዮች መልእክቶቹም ወደ እስራኤል እንዲመለሱ መደረጉን ይፋ አድርገዋል። ከስልሳ ዓመታት በኋላ የባለቤቷን የኤሊ ኮህንን የግልና የሥራ ቁሳቁሶች ወደ እስራኤል መመለሳቸው ሰሞኑን ይፋ በሆነበት ሥነ ሥርዓት ላይ ባለቤቱ ናዲያ ኮህንና ሁለቱ ተጣማሪዎች ያፈሯት ሴት ልጃቸው ሶፊ ቤንዶር ተገኝተዋል። ናዲያ ኮህን በወቅቱ እንደተናገረችው ከሆነም ታዲያም የእርሷ የመጨረሻው ፍላጎቷም በሕይወት እያለች የባለቤቷ በድን ከደማስቆ ወደ ቴላቪቭ ተመልሶም በክብር እንዲያርፍላት ነው። ያም ሆነ ይህ የፕሬዝዳንት አህመድ አልሻራ መንግሥት ቀደም ሲል በሶርያ እንደ ታሪካዊ ባላንጣ ከምትታየው ጎረቤት እስራኤልም ሆነ በጥርጥርና በውልውል ትታይ ከነበረችው ሌላኛዋ ጎረቤት ተርኪዬ ጋር ከጠበኝነት በራቀ ወደ መከባበር በሚወስድ መንገድ ላይ መገኘቱ ተስፋ ሰጪ ነው ማለት ይቻላል። የመካከለኛው ምስራቅ መልክ አሁን በሶርያውያን ገጽታ ላይ የተፈጠረውን መጠነኛ እፎይታ ቢይዝ የዓለም ሰላም ወዳዶች ሁሉ ምኞት ነው። ነገር ግን የቀጠናው የአሁን መልክ በሶርያ ፈገግታ ብቻ የሚታይ አልሆነም የጋዛው ጦርነት የፍልስጤማውያንን ፍዳ ለማየትም ለመስማትም የሚከብድ አድርጎታል እስራኤላውያንም በሕልውና የመኖር ተፈጥሯዊ መብት ያላቸው ቢሆንም በሁለተኛው ዓለም ጦርነት በናዚ በ1967 ደግሞ የአካባቢው ሀገራት አብረው በተነሱባቸው ጊዜ ከነበረባቸው የሕልውና ሥጋት በኋላም አሁን ያለንበት ጊዜም አስጨናቂ ሆኖባቸዋል በብዙ ሺህ የሚቆጠሩ ፍልስጤማውያን ሕይወት በዚህ ጦርነት ተቀጥፏል። ጋዛ ምድረ በዳ ወደ መሆን ተቃርባለች። እስራኤላውያንም በጸረ አይሁድ፣ ጸረ ሴም ንቅናቄዎች ስጋታቸው ጨምሯል። ለዚህ ስጋታቸውም ሁነኛ ማሳያዎችን መጥቀስ ይቻላል። ነገር ግን ከእነዚህ አንዱን ብቻም እንጠቁም በአሜሪካ እምብርት ዋሽንግተን በኤፍቢአይና በጠቅላይ አቃቤ ሕግ ዋና መስሪያ ቤቶች አጠገብ በሚገኘው የአይሁድ ሙዚየም ጎራ ብለው ምሽት ሦስት ሰዓት ላይ በእግራቸው እየተጓዙ የነበሩ በአሜሪካ የእስራኤል ኤምባሲ ይሰሩ የነበሩ ወንድና ሴት ባልደረቦች መገደላቸው አንደኛው አመላካች ነው። የተገደሉት ሁለቱ እስራኤላውያን ሳራ ሚልግሪምና ያሮን ሊችንስኪ ይባላሉ። ሳራ በኤምባሲው የአስተዳደር ረዳት የነበረች ሲሆን ያሮን ደግሞ የጥናት ባለሙያ የነበረ ነው። እነዚህን እስራኤላውያን ተኩሶ በመግደል የተጠረጠረው ሰው ኤልያስ ሩድሪጌዝ የተባለም የ30 ዓመት ወጣት እንደሆነም የአሜሪካ ፌዴራል ፖሊስ ባለሥልጣናትና የዋሽንግተን ከተማ ከንቲባዋ ሙሪል ቦውዘር ትናንት ሐሙስ በሰጡት መግለጫም ይፋ አድርገዋል። ግድያው የአሜሪካ ፕሬዝዳንት ዶናልድ ትራምፕን ጨምሮ በየሀገራቱ መሪዎች ውግዘት እንደሚገጥመው ይጠበቅ የነበረ ሲሆን እንደሚጠበቀውም ሆኗል። ዶናልድ ትራምፕን ተከትለው የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር እንደዚሁም የጣሊያንና የፈረንሳይ መሪዎች ድርጊቱን አውግዘዋል። የእስራኤል መንግሥት በከፍተኛ ቁጣ ውስጥ መሆኑ ደግሞ በጠቅላይ ሚኒስትር ቤንያሚን ኔታንያሁ ንግግር ተስተውሏል። ለሚፈሰው የዜጎቻችን ደም ከቶውንም አጸፋ ሳንመልስ አንተኛም ነው ያሉት ጠቅላይ ሚኒስትሩ። እንዲህ ያሉት ጉዳዮች ሲሰሙ የራሷን የእስራኤልን ጨምሮ በአጠቃላይ የመካከለኛው ምሥራቅ ቀጠናን ይበልጥ በስጋት የተከበበ ሊያደርገው እንደሚችል ጉዳዩም በቅርበት የሚከታተሉ የዓለም አቀፍ ፖለቲካ ተንታኞች በማስገንዘብ ላይ ናቸው። ለመካከለኛው ምሥራቅም ሆነ ለየትኛውም የዓለማችን ከባቢ ሰላምን የማይመኝ የለም። ይሁንና እውነታው ለመካከለኛው ምሥራቅ ቀጣዮቹ ጊዜያትም ያን ያህል ተስፋ ሰጪ አለመሆናቸውን የሚጠቁሙ አመላካቾች በርከት ያሉ ናቸው። ዋናው ግን እስራኤልና ኢራን እንዲሁም አሜሪካና ኢራን መካከል የሚስተዋለው ሰከን አለ ሲሉት በድንገት ቱግ ብሎ የሚግለው ውጥረት ነው። ካለፈው ሳምንት ወዲህ እየወጡ ያሉ የደህንነትን ቅድመ ትንበያዎችን ዋቢ ያደረጉ ትንተናዎች እንደጠቆሙት እስራኤል በኢራን ላይ ባልተጠበቀ ቀንና ሁኔታ ከባድ ጥቃት ልትሰነዝር ትችላለች መባሉ ነው አንዱ። መካከለኛው ምሥራቅን አሁንም ውጥረቱ ሊረግብ በቅርቡም ወደ ተሟላ ሰላማዊ ሁኔታ ይመለሳል ተብሎም እንዳይጠበቅ የሚያደርገው ይኸው ነው። ከትናንት ሐሙስ ጀምሮ ደግሞ በእስራኤልና በኢራን መካከል እንደገና ሌላ ጥርጥር ተከስቶባቸዋል። በዋሽንግተን የእስራኤል ኤምባሲ ሁለት ሠራተኞች ላይ ከተፈጸመው ግድያ ጀርባም ገፊው አይዞህ ባዩ በዓላማም ይሁን በረብጣ የዶላር ጉርሻ ማነው አስፈጻሚው የሚለው ጥያቄ ገና ከወዲሁ ቴላቪቭ እና ቴህራንን አንዳች ጥርጣሬ እንደገባች ሁለት ጠበኛ ድመቶች በሽንቁር እንዲተያዩ እያደረገ ነው። በእርግጥ ከኋላ ያለው የግድያ ስፖንሰር የንግድ ኩባንያ ይሁን ወይም አንድ ራሱን የቻለ ሉዓላዊ ሀገር፣ በእርግጥ የትኛው ለሚለው ጥያቄ አሁን መልስ ለመሻት ጊዜው ገና ነው። ከቀናት ከሳምንታት አልያም ከወራት በኋላ ሊታወቅ ይችል ይሆናል። ከወዲሁ ብቅ ብቅ ማለት በጀመሩ መላምቶች መሠረት ታዲያም ከዋሽንግተኑ የእስራኤል ኤምባሲ ሠራተኞች ግድያ ጀርባም የኢራን መንግሥት አልያም የኢራን ኩባንያዎች ወይም ደግሞ ከኢራን ጋር የንግድ አልያም ሌላ ዐይነት የጥቅም ትስስር ያላቸው ኩባንያዎች ወይም ግለሰቦች በውክልና አስፈጽመውት ከሆነም ወትሮም እውነተኛ ገላጋይ ያጣው የመካከለኛው ምስራቅ ቀውስ ወደ ለየለት የሀገራት ጦርነት እንዳይቀየር ያሰጋል። እስራኤል በኢራን፣ ኢራንም በእስራኤል ላይ ያላቸው መጠራጠር እጅግ የከፋ ነው። በኢራን ለዘብተኛ ፕሬዝዳንት አሊያም ወግ አጥባቂ ወደ ሥልጣን ቢመጣም ከእስራኤል መንግሥት አንጻር ግን እምብዛም ልዩነት የላቸውም ከዓመታት በፊት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተናገሩት ይህን ጽንፍ የረገጠ የሁለቱን ሀገራት አለመተማመን ፍንትው አድርጎ ያሳያል ያ ጊዜ እጅግ ወግ አጥባቂ ይባሉ የነበሩት የኢራን ፕሬዝዳንት አህመዲ ኔዣድ ለዘብተኛና ከዘመኑ ጋር ለመራመድ የተዘጋጁ ይባሉ በነበሩት ሐሰን ሮሃኒ የተተኩበት ጊዜ ነበር። ጠቅላይ ሚኒስትር ኔታንያሁ ታዲያ ብቅ አሉ። ብቅ አሉና እንዲህ አሉ፤ ምዕራባውያን ሆይ እንዳትሸወዱ፣ በኢራን መሪዎች መካከል ለዘብተኛ አሊያም ጠርዘኛ ወግ አጥባቂ እያላችሁ አትዘናጉ፣ ልዩነት ያለ አይምሰላችሁ ሲሉ ተናገሩ። ቀጠል ላደረጉናም ለዘብተኛ የምትሉት ሐሰን ሮሃኒ የበግ ለምድ የለበሰ ተኩላ እንደማለት ነው። አክራሪው አህመዲነዣድ ግን ያው የተኩላ ለምድ የለበሰ ተኩላ ነው እስከ ማለት ደርሰው ነበር። ቤንያሚን ኔታንያሁ እንዲህ ያሉት ንግግሮች ምን ያህል በእስራኤልና በኢራን መካከል ያለው አለመተማመን የከፋ መሆኑን የሚያመላክት ነው። ቤንያሚን ኔታንያሁ ይህንን ከዓመታት በፊት ይናገሩት እንጂ በቴላቪቭና በቴህራን መካከል ያለው ጥርጥር አሁንም ድረስ የተለወጠ አለመሆኑን ከሁኔታዎች መገንዘብ ይቻላል። ሌላው የመካከለኛው ምስራቅ ውጥረት ከዚህ ወዲያም ቀጣይ ሊሆን እንደሚችል ያመላከቱ ሌሎች ጉዳዮችም አሉ። ፕሬዚዳንት ትራምፕ በኢራን መሪዎች ላይ የኒውክሌር መርሃ ግብርን በተመለከተም ዕድሜ ልክ ስንደራደር አንኖርም ማለታቸው አንደኛው ነው። የኢራን መሪዎች በበኩላቸው የኒውክሌር መርሃ ግብራችን የህልውናችን ጉዳይ ነው ብለው በገረረ አቋም መቀጠላቸው በአሜሪካና በኢራን መካከልም ቡጢ የሚያሰናዝር እንዳይሆን ስጋት ፈጥሯል። ፕሬዚዳንት ትራምፕ በዚያ ሰሞን ሦስቱን የሰላጤውን ሀገራት ሳውዲ አረቢያ፣ ኳታርና የተባበሩት አረብ ኤምሬቶችን ጎብኝተው በነበረ ጊዜ ነው ኢራንን ሸንቆጥ ያደረጉት። ለኢራን ያቀረብንላት የወይራ ዝንጣፊ አሉ ፕሬዚዳንት ትራምፕ፣ ተጨማሪ ጊዜ እንሰጣታለን፣ ይሁንና ግን ዕድሜ ልክ አንጠብቃትም። ፕሬዚዳንት ትራምፕ በዚህ ንግግራቸው ኢራን በድርድር ጊዜ እየገዛች በማብላያ ጋኖቿ ውስጥ ያለውን የዩራኒየም የንጥረት መጠን ግን በየጊዜው እያሳደገች መሄዷም ምቾት እንደነሳቸው ጠቁመዋል። እንዲህ እንዲህ ያሉ ጉዳዮችን በመፈታተሽ መካከለኛው ምስራቅን ለመተንተን መሞከር በርግጥ ይበልጥ በፍርሃት የሚሸብብ ሊሆን ይችላል። ነባራዊውን እውነታ መረዳት ደግሞ በቅርበት ለሚገኙት አጎራባች አካባቢዎች በተለይም ለአፍሪካ ቀንድ ሀገራት እጅግ ወሳኝና አስፈላጊም ነው። ለሁሉም ግን የዶናልድ ትራምፕን የወይራ ዝንጣፊ ለመካከለኛው ምሥራቅም ሆነ ለመላው ዓለም እንመኛለን። የተከበራችሁ አድማጮቻችን ሳምንታዊው ፋና ዳሰሳ ተጠናቀቀ። የዛሬው ተረኛ አዘጋጅና አቅራቢ ተስፋዬ አለነ ነኝ። ሳምንት በሌላ ርዕሰ ጉዳይ እንጠብቃችኋለን። እስከዚያው ጤና ይስጥልኝ። በኢትዮጵያና በመላው ዓለም ይህ ፋና ሚዲያ ኮርፖሬሽን ነው።